የፍትህ ሚኒስቴር ሚኒስትር ወይዘሮ ሀና አራያ ስላሴ ለቃለ ምልልሱ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። አመሰግናለሁ። ከሶስት አመታት በፊት ተግባራዊ የተደረገው የፍትህ እፍነተ ካርታ ትኩረቱን ምን ምን ላይ ነው ያደረገው? ሶስት አመቱ የፍትህ ዘርፍ የለውጥ ፍኖተ ካርታ የትራንስፎርሜሽን እቅድ የምንለው ከ2016 ከ2018 እንዲተገበር በስራ የጀመረ ነው። በአስር አምዶች ላይ የሚያውጠነጥን ነው። እነዚህ እንግዲህ ዋና ዋና ይዘቶቹ ምንድን ናቸው የሚለውን ስናይ አንደኛው የመሰረተ ማህበረሰብ ፍትህ የምንለው ነው ይሄ ማለት በማህበረሰቡ ዘንድ ከፍተኛ ተቀባይነት ያላቸው እንደ ባህላዊ ፍርድ ቤቶችን ጨምሮ ማህበረሰባዊ እሴት የተሰጣቸውን ስርዓቶች የህግ እውቅና መስጠት የሚለው ነው። ለረጅም ጊዜ በኢትዮጵያ ውስጥ ከመደበኛ የፍትህ ስርዓት ከምንለው ትይዩ ያሉትን ህጋዊ እውቅና ባለመሰጠቱ ምክንያት ህዝቡ ችግሮችን ግጭቶችን ይፈታልኛል ብለው የሚሄድባቸውን ስርዓት እውቅና ሳይሰጥ ቆይቷል። ስለዚህ እሱን ለማስተካከል ያለው አንደኛው ቁልፍ የሆነ አምድ ነው። ሌላኛው ደግሞ የወንጀል፣ የፍትሐ ብሔር፣ የአስተዳደር ህጎችን በአዲስ እይታ እንስራ። ይህም ሲባል በእነዚህ ሁሉ ዘርፎች ላይ የተጀመሩ በሂደት ላይ ያለው የተለያዩ የህግ ማሻሻዮች የስራር ማሻሻዮች አሉ። ግን በአዲስ እይታ እንዴት ነው የምናሻሽለው የሚለው ሌላኛው ቁልፍ የሆነ አምድ ነው። የፍትህ ስርዓቱን በማዘመን ረገድ በእስካሁን ሂደቱ ምን ምን ለውጦች ተመዘገቡ? አንደኛው ከመሰረተ ማህበረሰብ ፍትህ ጋር የተያያዘው ነው። አብዛኞቹ ክልሎች አሁን የባህላዊ ፍርድ ቤቶችን ሚና እውቅና የሚሰጥ ህግ አውጥተዋል። በዚህ ዓመት ብቻ ብንመለከት በ2017 አራት ክልሎች አዲስ ህግ በማውጣት ለባህላዊ ፍርድ ቤቶች እውቅና ሰጥተዋል። ይህ አንደኛው ትልቁ ስኬት ተብሎ የሚነሳ ነው። ሁለተኛው ከአስተዳደር ህግ ጋር የተያያዘው ነው። የአስተዳደር ስነስርዓት ህግ መውጣቱ ለዜጎች የየለት ህይወት በጣም ከፍተኛ ፋይዳ ያለው ነው ምክንያቱም አስፈጻሚ አካላት ህግ የሚያወጡበት ሂደት አዋጅም ሆነ ደንብም ሆነ መመሪያ በየደረጃው ያሉ ህጎች የሚወጡበት ሂደት አሳታፊ መሆኑን የሚያረጋግጥ ህጎች እርስ በርስ ተናባቢ የሆኑና ትክክለኛውን ዲ ፕሮሰስ ሂደቱን ጠብቀው የሚወጡ መሆናቸውን የሚያረጋግጥ ስለሆነ በፌዴራል የወጣው ይሄን አዋጅ ሁሉም ክልሎች ላይ እንዲያወጡ ይህንንም ክትትል የምናደርግበት አንደኛው ጉዳይ ነው። ሶስተኛው ቅርጅታዊ አሰራርን የተመለከተ ነው። ከፊቱ በጣም የተሻለ በፌዴራል የፍትህ ተቋማት መካከል እንዲሁም በፌዴራልና በክልሎች መካከል የተሻለ ቅንጅታዊ አሰራርን ማስመዝገብ ተችሏል። ይህ ፍኖተ ካርታ ተግባራዊ በመደረጉ በቅጣት አወሳሰል ላይ ይከሰቱ የነበሩ ቅሬታዎችን ለመቅረፍ አስተዋጽኦ ምን ያህል ነው? በፍርድ ቤቶች የተያዘው የለውጥ ስራ ላይ አንዱ እቅድ ተደርጎ የተያዘው የቅጣት አወሳሰን መመሪያን ማሻሻል ነው። ይሄ መመሪያ ለብዙ አመታት፣ ከአስር አመት በላይ በስራ ላይ የዋለ ከመሆኑ ጋር ተያይዞ ብዙ ቅሬታዎች የሚነሱበት ብዙ ክፍተቶች የተስተዋሉበት ነው። በዚህ ላይ የፌዴራል ፍርድ ቤቶች በጣም ሰፊ ስራ ሰርተው በቅርቡ የመመሪያ ማሻሻያ ሂደት ላይ ይገኛሉ። ረቂቁ ተጠናቅቆ የመጨረሻ ቅርጽ ላይ ይገኛል። ይህም ሲጸድቅ ለረጅም ጊዜ ከመቆየቱ ጋር ተያይዞ አሁን ያለውን ተጨባጭ ሁኔታ ምላሽ የማይሰጥ የሆነባቸውን ነገሮች በደንብ ተዳስሶ ከኛም ከፍትህ ሚኒስቴርም ከሌሎችም ተቋማት ያሉት ግብዓት ተካተውበት በቅርቡ ይጸድቃል ብለን እንጠብቃለን። በማሻሻያው ላይ የተቀመጡ አስር የሚሆኑ አምዶችን ተግባራዊ ለማድረግ እንደ ተግዳሮት የተቀመጡ ለምሳሌ የበጀት አይነት ጥያቄዎች አሉና እነዚህን ከመቅረፍና ሌሎች ስራዎችን በቀጣይ ለመስራት ምን ታቅደዋል? ይሄ ለማጠናቀቅ በጣም ከፍተኛ ርብርብ ይጠይቃል። አሁን የግማሽ ጊዜ አፈጻጸማችን ስላለፍን በቀረን አንድ ዓመት ከተወሰኑ ወራት ውስጥ የማካካሻ እቅድ አድርገን መስራት ይገባናል። በመደበኛ በጀታችን አካተን የምንሰራበትን ነገር ማሰብ ይጠበቅብናል። ይህ እንዳለ ሆኖ ግን የሀብት ማሰባሰብ ጥረቶቻችንን ማስፋት አለብን። በተለይ ለክልሎች ቢደረግ ድጋፍን በተመለከተ ባለፉትም አመታት የተሞከሩ ነገሮች አሉ። ግን በተለይ የአገልግሎት አሰጣት ማሻሻል ስንል የስራ ቦታን ምቹ ማድረግ፣ ዲጂታላይዜሽን ጋር ተያይዘው ውጪ የሚጠይቁ ጉዳዮች አሉ። ስለዚህ ሁሉም ክልል የፌዴራልም ተቋም በበጀቱ የሚሰራው እንደተጠበቀ ሆኖ እንደ ፌዴራል ተቋማት ደግሞ በተቻለ መጠን ከአጋር ድርጅቶች ጋር ሀብት እያሰባሰብን ወደ ስራ እንገባለን። አሁን በቀረው ትግበራ ጊዜ ማካከሻ ቀዳውጥትን መስራት በአንድ መልኩ ምን ይዘው ሆኖ በሌላ መልኩ ግን ለሚቀጥለው ምዕራፍ ከወዲሁ ደግሞ መዘጋጀት አለብን። ይህን ቅር ስናጠናቅቅ የፍትህ ዘርፉ ላይ አሁንም ብዙ የሚቀሩ ስራዎች አሉ። ይህን ለማድረግ ደግሞ የአደረጃጀታችን እንዴት እናድርግ፣ የሀብት ማሰባሰቡ እንዴት እናድርግ፣ እስካሁን ያሉን ስኬቶች ላይ ቆመን የተሻለ ስራን ለመስራት ከአሁኑ ዝግጅት ጀምረናል። የፍትህ ሚኒስቴር ሚኒስትር ወይዘሮ ሀና አራያ ስላሴ ለቃለ ምልልሱ እጅግ አድርጌ አመሰግናለሁ።